በጣም ብዙ ነገሮችን አይተዋል። በጣም ብዙ ነገሮችን አልፈዋል። ዛሬ እዚህ ጋር የደረሱት በመደጋገፍ ነው፣ አብሮ በመሆን ነው። በጣም ብዙ ነገሮችን አሳልፈው ነው እዚህ የደረሱት። ነገሩን እያከረረው እንደሆነ እያበላሻው እንደሆነ እያየው ነው። ቀዳዳቸውን ማብዛት ነው በነገራችን ላይ የሚሆነው። አሁን እንደዚህ አይነት ነገሮች ሲፈጠሩ የነሱም ጸብ ይበዛል፣ በዛው እየሰፋ ነው የሚሄደው። ይገባው ሰው ይበዛል። ትኩረታቸውን አቴንሽናቸውን የመስረቅ አቅም ይኖረዋል። ሰላም ሰላም እንዴት ናችሁ! ውድና የተከበራችሁ የኛ ቤተሰቦች፣ እኛ አለን እግዚአብሔር ይመስገን። ሊዱዬ ሰላምታችሁ፣ ሰላም ሰላም ነን። ሰላም ለመባባል ሰላም አይደለንም ብዬ ነው፣ ግን ሰላም እንዴት ናችሁ? አ ያለንበት ነገር ቢከብዱ ትንሽ ጥሩ ያለነ ነገር ላይ ነን። ያሳምናው ማለት ዛሬ ትንሽ ደባብሮናል። ማለት ደስ በሚል ነገር አይደለም የመጣ ነው። ያም ደግሞ ካለው ነገር አንጻር እየተፈጠሩ ካሉት ነገሮች አንጻር ነው እንደዚህ መስለን የመጣ ነው። ይሉም እንዲህ አልመጣም ብይክ ነበር ሲጀምር። ማለት እንደዚህ አይነት ነገሮች ላይ እዚህ በፊትም የተፈጠሩ ነገሮች ስላሉ ምናምን እዚህ ጉዳይ ላይ መግባት አልፈለኩም ነበረ። ግን ጉዳዩ የኔም ጉዳይ ነው። ዝም ለማለት በሞክርም ባላየላልፍ በሞክርም ምናምን አንደኛ የሚላኩልኝ ውስጥ ላይ ያሉ ቪዲዮዎች፣ ፎቶዎች እንደገና ደግሞ እዚህ ጋር መጥቶ ደግሞ የምናየው ነገር እየተለቀቀ ያለነው ነገር ምናምን ጥሩ አይደለም። ብዙ ሰዎች ደግሞ ይህንን አጋጣሚ ሊጠቀሙበት ሲሞክሩ እያየን ነው። በጣም ብዙ ሰዎች በጣም ብዙ ሰዎች ገብተው ለማብካት ሲሞክሩ እያየን ነው። ስለምንድን ነው የሚያወሩት እያሉ ነው ማለት አይደል? ወይኔ ስላለው ስላልለው ስለምንድን ነው የገምታሉ ብዬ አስባለሁ። ስለምንድን ነው ያወራ ነው ያው ስለ ሀይሚ ስለ ቡርኬ ነው ሰው ማለት ስለ እነሱ ነው እያወራን ያለ ነው። ስለዚህ ነገር ማውራት አንፈልግም ነበር ማለት እኔ አልፈልግም ነበር። ያው ከዚህ በፊት የተፈጠሩት ነገሮች በኑርም አላስብ የተናገርኳቸው ነገሮች ምን ያህል እንዳስከፋችሁ ስላወቅ፣ ከዛ በኋላ ስለ እንደዚህ አይነት ነገር ማውራት እቅድም አልነበረኝም። ላወራም አላሰብኩም። ሐሳቡ ምንም አይነት ነገሩ አልነበረኝም። ግን እያየው ያለውት ነገርና አንዳንድ ደግሞ ደሞ እያየኋቸው ያለኋቸው ሰዎች ዝም እንድል ወይም ደግሞ ዝም ማለት እድሉን እየሰጡኝ አይደለምና እዚህም ያሉት እዛም ያሉት የተለያዩ ሰዎችን እያየን ነው ምን ያህል እንደዚህ ነገሮች ላይ ለመጠቀም ሲሞክሩ እንደነበር ምን ያህል እያቀነባበሩት ነገር እንደነበር ምን ያህል እየሄዱበት የነበረ ነገር እንደነበር እያየን ነው እና በዛ ምክንያት ነው ዛሬ እኛም እኔም እንደ እህትነቴ ለሁለቱም ነው ማለት ለሀይሚ ወይ ለብሩክ ምናምን ብቻ ሳይሆን ብዙዎቻችን ለብሩክ ስለምትወግን ምናምን ስለምትሉ ነው እኔ ለብሩክ አልወግንም ለሀይሚም አልወግንም። ሁለቱም ትክክለኛው እና መልካሙን ነገር ነው እንዲያደርጉ የምፈልገው እና ዛሬም የመጣውት እያየሁ ነው። ከምንቴ አይደል? ከምንቴ ጀምሮ በጣም ብዙ የሚያስጠሉ ሰዎች፣ ማለት እንደዚህ አይነት ቀዳዳ ቁጭ ብለው ሲጠብቁ የነበሩ ሰዎች። እንቴን ካወቃችሁ ሰሞኑን ሶሻል ሚዲያ ላይ ተነቅሷት የነበረ ቲክቶክ ላይ ነው ብዙ ጊዜ ቫይራል ሆኖ ቪዲዮ ነው ያየውት። ሰዎችም ሼር እያደረጉ ነበር አብረን አያየን እና እሱንም አየኝ ሌላም ሰዎች አሉ፣ መጥቀስ የማንፈልጋቸው ሰዎች ቀድ ግን ይሄንን እድል ይሄንን ቀን ቁጭ ብላችሁ ስጠብቁ እንደነበር አድፈጣችሁ እየጠበቃችሁ እንደነበር የምታስታውቁ ሰዎች እና አድቡ በቃ ዛሬ ምንም አይደለም። ያመጣን እናንተ ያላችሁት ማለት እንደዚህ አይነት ያላችሁ ሰዎች አሉ። ብሩክና ሀይሚ መቼም አይደለም በእንደዚህ አይነት ተራ ነገር መቼም በምንም አይነት ነገር የሚለያዩ ሰዎች አይደሉም። በቃ ይሄ ነገር አለመግባባት ነው እሱ ደግሞ የሚስተካከል ነገር ነው ሁለቱ የሚጨርሱት ነገር ነው በመሀል ገብታችሁ ግን አጫፋሪ የምትሆኑ ሰዎች ይህ ልክ እንደ ምንቴ ደግሞ እንደዚህ አይነት ቀዳዳ እየጠበቃችሁ ያላችሁ ሰዎች ሌላኛው ስምሽን እናወርጠዋለን ያንችኝ የሆንም ስምሽን በደንብ ነው የምናወጣው ግን አሁን ሰዓቱ አይደለም እኛ ውስጥ ላይ እያወራን ያለነው ነገር አለ እሱን አውርተን መጨረስ አለብን ብለን ነው ምንም አይነት ትክክል ያልሆነ ነገር ነው እያደረጋችሁ ያላችሁት። በቃ ይሄ ቀዳዳውን እየጠበቃችሁ ያላችሁ ሰዎች በአጉል ተስፋ እየተሞላችሁ እንደሆነ ልነግራችሁ እፈልጋለሁ። ምንም አይነት ነገር አትጠብቁ። ምክንያቱም እነሱ የሚለያዩ ሰዎች አይደሉም። እናንተ እንደምታስቡት ምናምን ምናምን ምናምን ነገር በፍጹም መለያየት የሚችሉም ሰዎች አይደሉም። ሊለያዩም የሚችሉ የሚለያዩም ሰዎች አይደሉም። ብሩክና ሀይሚ ዛሬ አይደለም የተዋገናኙት፣ ዛሬ አይደለም የተዋወቁት። በጣም ብዙ ነገሮችን አይተዋል። በጣም ብዙ ነገሮችን አልፈዋል። ዛሬ እዚህ ጋር የደረሱት በመደጋገፍ ነው፣ አብሮ በመሆን ነው። በጣም ብዙ ነገሮችን አሳልፈው ነው እዚህ ጋር የደረሱትና አሁን መታችሁ አጉል ወዳጅ የምትሆኑ ሰዎች፣ አጉል የሆነ ነገር የምትሆኑ ሰዎች፣ አጉል ተቆርቋሪ የምትሆኑ ሰዎች፣ አጅጉ ማለት እነሱ በጣም ውስጥ ለውስጥ የሚተዋወቁ በጣም ምስጢር የሚተዋወቁ በጣም ብዙ ነገር የተሳሰረ ነገር ያላቸው ሰዎች እርስ በእርስ ብቻ ሳይሆን በቤተሰብም የተሳሰሩ ሰዎች ናቸውና እራፉ በተለይ ይሄ ምንቴ ማለት እያየሁ ነው። በጣም ሰሞኑ በጣም በጣም ብዙ አንድ ሀገር ላንድ ገር እያነሳ እያየሁ ነው። በጣም ከብዙ ሰዎች ጋር እየተጣላክ እንደሆነ እያወቅኩ ነው እና ስርዓት ብትይዝ ደስ ይለኛል በጣም። እኔ ምንም ማውራት አልፈለኩም ነበር ስለዚህ ጉዳይ ማለት ምንም ማለት አልፈለኩም ነበረ። ያው ነገር በቃ ከአቅሜ በላይ ስለሆነ ነው የመጣሁት። ለሱም ስለገባው በዚህ ጉዳይም ቅርታ ማለት ካለብኝ ቅርታ ጠይቃቸዋለሁ። ምናልባት ግን በጣም ስላስደበረኝ ነው ይሄ ነገር አንቺ የግድ ማለት እኔም የግድ ማውራት አለብን ብዬ ያስገደድኩበት ምክንያት ማለት እንደ ቤተሰብ እንደ ፋሚሊ የግድ በቂ የትኛውም የሚፈጠሩ ነገሮች ይመለከትሻል። የትኛውም ማንኛውም ጥሩ የሚሆን መጥፎ ነገር በሚፈጠሩ ታይም ላይ ይመለከትሻል። ምክንያቱም ፋሚሊ ነሽ ቤተሰብ ነሽ። እና በዚህ ነገር ላይ መግባት አልነበረብኝም ብለሽ ማሰብ የለብሽ፣ ግዴታሽ ነው እኮ ግዴታ ሊሆን ዳግነ እንምላ ይሄ አለ አይደል? አንዳንድ ሰዎች የሚፈጥሩ ቢሆን ብለው አንተ እንድትዩ ነገር እንዲሰማህ ነው ነገር እንድታረግ የሚፈጥሩ ቢሆን ስሜት እንዲሰማህ የሚያደርጉት ነገር አለና ከእነሱ አንተ አጥሩ ስሜት እንዲሰማኝ እያደረጉኝ አልነበረም። ስለዚህ ያ ነገር ሳወራ በዛ ምክንያት ነበረ አቅ ሙሉ ለሙሉ ያራኩት አውርቼ ማላቅም ትቼ ነበረ እና፣ ግን ይሄን ነገር ሲፈጠር ደግሞ አልቻልኩም። በጣም እንትን እያልኩ ነበረ። በእሱ ምክንያት ነው የመጣ ነው በተለይ ይሄ እነዚህ እነዚህ ማለት ቢያንስ እንኳን ማጠበቃቸው ሰዎች ናቸው። በዚህ ያህል እርቀት ሄደው እንደዚህ ነገሮችን ለማበላሸት የሞከሩ ወይም እንደዚህ አይነት ቀዳዳዎች ሲፈጠሩ እንደማስታረቅ እነሱ ናቸው እየረባሹ ያሉት፣ ታውቃለህ እነሱ ነገር ነው በጣም ያስቀየሚኝ የረበሸኝ። እኔ በነገራችን ላይ መሀል ላይ ገብተው ይሄ ቀዳዳ ፈልገው ምናምን የሚገቡትን ሰዎች ብቻ አይደለም እኔ መናገር ነው ፈልገው፣ ማለት እዚች ጋር ሀይሚ ና ቡርኬ በራሳቸው ማስተካከል ያለባቸው ነገራቶችን ማስተካከል አለባቸው እሱ እንዳለ ሆኖ እሱማ ግዴታ ነው እኮ ግን ይባስ ደሞ እነዚህ ያናድዱሃል በቃ ይሄ የሚቀጣጠል ነገር ላይ ጋዝ እያርከፈከፉን ያሉ ያሉት ታውቃለህ በተለይ ይሄንን ነው ወይ አግኝቶ በአንዱ ካላስደበደብኩት ካላስ እኔ ሊዱ አይደለሁም አዎ ይሄ በነገራች ላይ በጣም የሚያስጠላ ነገር ነው ይሄ ወንድ ልጅ ሆኖ ክፍተትን ፈጥሮ መግባት በጣም የሚያስጠላ ነገር ነው ይሄ ወንድነት ሴት ይመስል የሆነ ነገር። ይሄ ቀዳዳ እየጠበቀ ነበር ማለት የተረዳሁት እንደዛ ነው። ወይም የሚያውቀው ነገር ነበር፣ እንደሚጣሉ ያውቅ ነበር የሄደችው ብቻ። ምንም ሊገባኝ አልቻለም። ግን ምን ያህል የሱ ደግሞ መኖር እዚህ ነገር ላይ ነገሩን እያከረረው እንደሆነ፣ እያበላሻው እንደሆነ እያየው ነውና፣ ቀዳዳቸውን ማብዛት ነው በነገራችን ላይ የሚሆነው። አሁን እንደዚህ አይነት ነገሮች ሲፈጠሩ የነሱም ጸብ ይበዛል። በዛው እየሰፋ ነው የሚሄደው። ይገባው ሰው ይበዛል። ትኩረታቸውን አቴንሽናቸውን የመስረቅ አቅም ይኖረዋል። ገብቶሻላ እና እኔ መናገር የምፈልገው ይሄ የምትገቡ ሰዎች በቃ ምንም ጥያቄ የለውም ማቆም አለባችሁ። በቃ በእነሱ መሀል የትኛውም ነገር ቢፈጠር መግባት የለባችሁ በጭራሽ ማለት ነው። ግን ደግሞ ሀይሚና ቡርኬ እናንተ ትላልቅ ሰዎች ናቸው ትላልቅ ማለት በቃ በጣም ብዙ ፋሚሊ በጣም የሚወዳችሁ የሚያከብራችሁ ብዙ ፋሚሊ ያላችሁ ትላልቅ ሰዎች ናችሁ። እናንተ ላይ የትኛውም ነገር ሲፈጠር በመነጋገር አይደል? አዎ፣ በጣም በጣም ብዙ ቤተሰብ እየረበሽ ነው ታውቃለህ። በጣም ብዙ ሰው በእነሱ ምክንያት በጣም ብዙ ሰው ብዙ ነገር ሆኗል ትላው በዚህ ሳምንት ብቻ። እና ያ ነገር ነው እኔ መውጥቼ እንድናገር እያደረገኝ ያለው እኔንም ስሜታዊ እያደረገ ያለው። እናንተ ልጆች አይደላችሁ ሁለታችሁም፣ ሲጀምር ህፃናት አይደላችሁ መናገር ካለብን ሙሽ ድረስ እስክትሰማ ነገሩን መቀየር እንችላለን። መናገር ካለብን ቤተሰብ እንዲሰማ ማድረግ እንችላለን። ሀብ እና ሀብ እና መለኛው እንደሰሙት እነሱ ያውቃሉ። ቢያንስ በውስጥ በጣም ብዙ ርቀት ሄደዋል። በጣም ብዙ ነገር ለማድረግ እየሞከሩ እንደ ቤተሰብ በጣም ብዙ ነገር ለማስተካከል እየሞከሩ ነው። እኔም ማውቀው ነገር ስላለ ማለት ነው። ግዴታ ቪዲዮ ላይ ወጥቶ በተናገረ ምናምን አይደለም ይሄ ይመስላችኋል። ብዙ ሰዎች ቪዲዮ ላይ ወጥቶ ስለተናገሩት ይሆን ነገር ያደረጉ። ዝም ያሉበትን ምክንያት ነበራቸው፣ የራሳቸው ምክንያቱም በውስጥ መጨረስ ያለባቸው። አንዳንዴ ሁሉም ነገር ወጥቶ ለሚዲያ አይሰጣም። እኛም ከአቅማችን በላይ ሲሆኑ ምን መጣው። ምክንያቱም እንደዚህ አይነት ነገር ሲጀምሩ ስልክ አያነሱም፣ ምንም ነገር ልትላቸው ብትሞክር እንደዚህ አይነት ነገር እንደምታወራ ስለሚያውቁ ሊያወሩ እኮ አይፈልጉም፣ ምናምን እንደሚያደርጉ ስለሚገባ ነው። እኛም በቃ አማራጮች ስናጣ እንደዚህ ሚዲያ ላይ ምን መጣው ስለዚህ እነሱ በየቀኑ ሚዲያ ላይ መጣ እንደዚህ እንደዚህ ሆነ እንዲሉ አጠብቁ። ምክንያቱም መናገር ያለባቸውን ነገር መናገር ያለባቸው ሰዓትና መናገር የሚያስችላቸውን ነገሮች አይተው ነው የሚናገሩት። ይሄ ማለት ልክ ለምን አልተናገራችሁም እስካሁን ድረስ ና የምትሏችሁ ሰዎች ስላላችሁ ነው፣ ውስጥ ላይ መጨረስ ያለባቸው ነገር በውስጥ ነው እየጨረሱ የነበረው። ለዛ ነው እሱን መናገር ስለምፈልግ ነው። ከዛ በዘለለ ግን በቃ እረፉ። በቃ ማለት ቢያንስ እንኳን ሎዴንስ ለኛ ለቤተሰቦቻችሁ ምናምን ቢያንስ ለነሱ እንትን ይኑራችሁ ምን ይሆኑብናል ብላችሁ መጨነቅ መቻል አለባችሁ። ቢያንስ በጣም ብዙ ሰው እየተረበሸ ስለሆነ እኛም እየከበደን ስለሆነ ማለት ነው ያ ነገር ባይሆን እዚህ ጋር መተን የምናወራበት ምንም አይነም ምክንያት የለም። ስለዚህ በተቻላችሁ አቅም ሁለታችሁም ህጻናት አይደላችሁም፣ እናንተ ጥጦ የምትጠቡ ልጆች አይደላችሁም። በጣም ብዙ ፋሚሊ ያላችሁ በጣም ብዙ ሰው የሚወዳችሁ ራሳችሁን ደግሞ በደንብ የምታውቁ ከእናንተ ተርፋችሁ ለሰዎች በጣም አርአያ መሆን የምትችሉ በፍቅራቸው በጣም ብዙ ሰዎች የሚቀናባቸው ለብዙ ሰዎች ይሄ የመዋደድን እንትን የሚያሳዩ ሰዎች ናቸውና በተቻላቸው አቅም ከእንደዚህ አይነት ነገር እራቁልን፣ ታረቁልን ልን የመጣ ነው። ከዚህ በላይ ምንም የምናገረው ነገር የለም። ያው ሜን ፖይንቱ ማለት በቃ ተግባቡ። ያው ሰው ልጅ አለመግባባት ይፈጠራል። በየትኛውም ሚንስ አለመግባባቶች ሊፈጠሩ ይችላሉ። እናንተ ደግሞ የእናንተን አለመግባባት ብቻ ሳይሆን ማሰብ ያለባችሁ እናንተ አለመግባባት ስትፈጡ፣ እናንተ መሀል ጸብ ሲፈጠር ሌላም የሚረበሽ ፋሚሊ ስላለ እነሱንም ጭምር ነው ማሰብና ፕሊስ። እናንተ በቃ በጣም ነው የሚደብረው በእናንተ እንደዚህ አይነት ነገር። እባካችሁ እባካችሁ፣ በቃ ለእናንተ ብቻ ሳይሆን ለፋሚሊ ብላችሁ ማፍታት ያለባችሁን ነገራቶች ፈታችሁ ሰላም እንድትሆኑ ነው የምንፈልገው። ፋሚሊ እናንተ ደግሞ ከእነሱ ጎን በቃ የትኛውም ነገር አብራችሁ ነገሩን እያጣራችሁ ከጎናቸው ከሆናችሁ ማይፈታ ነገር የለም። እናንተም ከጎናችሁ ከጎናቸው እንደምትሆኑ አንጠራጠርም። እኛም እንግዲህ ይመለከተናል ብለን ነው ይህን ነገር ይዘን የመጣ ነው። ለእነሱም እንዲደርሳቸው ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ወደ እነሱ እንድታደርሱልን እንጠይቃችኋለን። እንወዳችኋለን፣ እናከብራችኋለን። ሰላም።